ተነስተልን አድማሽ ተመልካቾቻችን፣ ይህ ባላገሩ ዜና ነው። ጤናስትልን ተመልካቾቻችን፣ ከባላገሩ ቴሌቪዥን የዕለቱን ዋና ዋና ዜናዎች ዘንቀርበናል። ከዜናዎቹ ጋር ሃይማኖት አህመድ አብሬያችቆያለው። አንኳር ጉዳዮችን አስቀድማለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲነት እውቅናን መሰረዙን ተከትሎ ውሳኔው የፕሪቶሪያን ስምምነት የሚጎዳ ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናገሩ። በጤና ተቋማት መሆነ ከጤና ተቋማት ውጭ የሆነ ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ አስፈላጊ የሆነ ህጋዊ እርምጃ እንደሚወስድ የጤና ሚኒስቴር አሳሰበ። አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል ወቀሰ። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲነት እውቅናን መሰረዙን ተከትሎ ውሳኔው የፕሪቶሪያን ስምምነት የሚጎዳ ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናገሩ። አቶ አማኑኤል ከቢቢሲ ጋር በነበራቸው ቃለ ምልልስ ቦርዱ ለፓርቲው የሰጠው የምዝገባ ምስክር ወረቀት ከመሰረዙ በፊት እንደማይቀበለው በተደጋጋሚ መግለጹን አስታውሰዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከማክሰኞ ግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ምርጫ ቦርድ ማስታወቅ ይታወቃል። ህወሓት ከፓርቲነት የሰረዘው ቦርዱ የያዘውን የእርምት እርምጃ ተግባራዊ ባለማድረጉ መሆኑን በመግለጫው ላይ ገልጿል። ነገር ግን የህወሓት ምክትል ሊቀመንበር አቶ አማኑኤል ፓርቲው የተሰጠውን የምዝገባ ምስክር ወረቀት እንደማይቀበል ሲገልጽ መቆየቱን ተናግረው፣ ብሔራዊ ምርጫ ቦርድ ፓርቲያችን የሚመዘገቡበት እና የሚተዳደሩበት ስርዓት በማበጀት እንደ አንድ የዲሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዞ የፕሪቶሪያን ስምምነት የሚጎዳ መልኩ ተንቀሳቅሷል ሲሉ ወንጅለዋል። ህወሓትም በትናንትናው ዕለት ባወጣው መግለጫ የምርጫ ቦርድ ውሳኔን ተቃውሟል። አስቸኳይ የፓናል ውይይት እንዲካሄድም ጠይቋል። ምርጫ ቦርድ ህወሓትን ከፓርቲነት የሰረዘበትን መንገድ እንደማይቀበሉ የገለጸው ድርጅቱ ቦርዱ ለአንድ ወገን ያደላ ውሳኔ አሳልፏል ሲል ወቅሷል። ህወሓት ችግሮችን ከፌዴራል መንግስቱ ጋር በድርድርና በንግግር ለመፍታት ተደጋጋሚ ጥያቄ ማቅረቡን ገልጾ በፌዴራል መንግስቱ ዳተኝነት ሳይሳካ መቅረቱን ባወጣው መግለጫ ጠቁመዋል። በዚህም የምርጫ ቦርድ ለአንድ ወገን ያደላ ውሳኔ የፕሪቶሪያውን ስምምነት አደጋ ውስጥ ጥሎታል ያለው ህወሓት ለዓለም አቀፉ ማህበረሰብ ለፌዴራል መንግስቱ እንዲሁም ለአደራዳሪዎቹ መልእክት አስተላልፈዋል። በዚህም መሰረት አንደኛ፣ በፌዴራል መንግስቱና በህወሓት መካከል አስቸኳይ የፓናል ውይይት እንዲካሄድና ጫና እንዲደረግ፣ ሁለተኛ፣ የአፍሪካ ህብረት በጸጥታው ምክር ቤት ይህን ጉዳይ አጀንዳ እንዲያደርገውና በቀጣይ ስብሰባ ሲቀመጥ ተወያይቶበት የምርጫ ቦርድን ውሳኔ እንዲመረምር ውይይት እስከሚደረግ ፌዴራል መንግስቱ የምርጫ ቦርድ ውሳኔ እንዲሰረዝ ጫና እንዲያሳድርና ግፊት እንዲያደርግ የሚል ይገኝበታል። በጤና ተቋምም ሆነ ከጤና ተቋማት ውጭ ሆነው ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ አስፈላጊ የሆነ ሕጋዊ እርምጃ የሚወሰድ መሆኑ የጤና ሚኒስቴር አሳሰበ። ትናንት ምሽት ጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ መግለጫ አውጥቷል። ሚኒስቴሩ መቼም እና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት ነው ያለ ሲሆን፣ ዛሬን ጨምሮ ዛሬን ጨምሮ ባለፉት ቀናት በመላ ሀገራችን በሚገኙ የጤና ተቋማት እንደ ወትረው ሁሉ መደበኛ የጤና አገልግሎቶች ለማህበረሰባችን ያለምንም መቆራረጥና መስተጓጎል እየተሰጡ ይገኛሉ ብሏል። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ በመሆኑ ምስጋና ይገባዋል ሲሉ ገልጸዋል። ሚኒስቴሩ በጥቂት የማስተማሪያ የጤና ኮሌጆች እና ተቋማት በመደበኛ የሥራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች ደርሰውናል ያለ ሲሆን ከነዚህም የጤና ባለሙያዎች መካከል ብዙዎቹ በሀሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ብሏቸዋል። ድርጊቱ የራስን ቤተሰብ፣ ዘመድ፣ ወገንና መላውን ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር፣ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲል ገልጸዋል። ከህግ አኳያም የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳን ቢኖራቸው በስራ ገበታቸው ተገኝተው መደበኛ ስራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ብሏል። እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል ያለው ጤና ሚኒስቴር፣ መንግስት የጤና ባለሙያውን ዘላቂ ተጠቃሚነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362 ህዝባር 2017ን አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል ሲል ገልጿል። በጎ ህሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ ጥሪ እናቀርባለን ብለዋል ሚኒስቴሩ። በሌላ በኩል ህብረተሰቡ በተለያዩ ማህበራዊ ሚዲያዎች በሚሰራጩ የሐሰት መረጃዎች ሳይረበሽ የሚፈልገውን የጤና አገልግሎት በተለመደው መልኩ በጤና ተቋማት ማግኘት እንደሚችል እናሳውቃለን ብለዋል። መንግስት በሆደ ሰፊነት ችግሩን ለመፍታት ያሳየውን ትዕግስት ወደ ጎን በመተው በሰራ ገበታቸው ላይ ባልተገኙ፣ እንዲሁም በጤና ተቋሙም ሆነ ከጤና ተቋሙ ውጭ ሆነው ሁከትና ብጥብጥ በሚፈጥሩት ላይ አስፈላጊውን የሆነ ሕጋዊ እርምጃ የሚወስድ መሆኑን ቀድመን እናሳውቃለን ሲን አስጠንቅቋል። ከሰሞኑን በተለያዩ የሀገሪቱ አካባቢዎች የጤና ባለሙያዎች መኖር ከብዶናል፣ የጤና ስርዓቱ መለወጥ አለበት፣ ለዚህም ያቀረብናቸው ጥያቄዎች አሉ የጊዜ ገደብ እናስቀምጥም ምላሽ አልተሰጣቸውም፣ በማለት ከፊል የስራ ማቆም አድማ እያደረጉ ይገኛሉ። አምነስቲ ኢንተርናሽናል የጤና ባለሙያዎች በበርካታ አካባቢዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው አለ። አምነስቲ ኢንተርናሽናል በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲል ገልጿል። የአምኒስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት በተለይ ለአዲስ ስታንዳርድ በላከው መግለጫ የጤና ባለሙያዎች በአሁኑ ወቅት በክፊል ሰላማዊ አድማ በማድረግ የተሻለ ደሞዝ እና የሥራ ሁኔታ እንዲኖር በመጠየቅ ላይ መሆናቸውን ገልጸዋል አምኒስቲ በመግለጫው የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛው ክስተት ሳይሆን የሰብአዊ መብት ተማጓቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱት እርምጃ ሰፊ አካል ነው ብለዋል። ድርጅቱ ባለሥልጣናት የጤና ባለሙያዎችን በሰላማዊ አድማ ላይ የመሳተፍ መብትን እንዲያከብሩና ሕግ አስከባሪ አካላት ለተቃዋሚዎች ክብር እንዲሰጡ እንዲያመቻቹና ጥበቃ እንዲሰጣቸው ሲል አሳስበዋል። መረጃው የአዲስ ስታንዳርድ ነው። የአሜሪካ የውጭ ጉዳይ ሚኒስቴር ማርክ ሮቢዮ በቱርክ የሚካሄደውን የዩክሬንና የሩሲያ የሰላም ድርድር ብዙ ተስፋ እንደሌላቸውና ለውጥ እንዲኖር ዶናልድ ትራምፕ እና የሩሲያው ፕሬዚዳንት ቭላዲሚር ፑቲን መገኘታቸው አስፈላጊ መሆኑን ተናገሩ። በደቡባዊ ቱርክ የሰሜን ጦር ቃል ኪዳን አገሮች የውጭ ጉዳይ ሚኒስትሮች ጉባኤ ላይ ከተገኙ በኋላ ፕሬዚዳንት ዶናልድ ትራምፕ እና ፑቲን በቀጥታ በዚህ ርዕስ ጉዳይ ላይ እስካልተወያዩ ድረስ እዚህ ለውጥ የምናገኝ አይመስለኝም ብለዋል። ቮሎዲሚር ዘለንስኪ አገራቸው በኢስታንቡል ለሚደረገው ውይይት ልኡካንን እንደምትልክ አረጋግጠው ነገር ግን በሞስኮ የተላከው ዝቅተኛ ደረጃ ያለው ልኡካን ነው ሲሉም ነቅፈዋል። የፑቲን የቅርብ ረዳት የሆኑት ቭላድሚር ሜዲንስኪ በበኩላቸው የክሬምሊን ቡድን ሁሉን አስፈላጊ ብቃቶች እንዳለው ተናግረዋል። የክሬምሊን ቡድን ሁሉም አስፈላጊ የክሬምሊን ቡድን ሁሉም አስፈላጊ ብቃቶች እንዳለው ተናግረዋል። መካከለኛው ምስራቅን እየጎበኙ ያሉ ትራምፕ ቀደም ብለው እርሳቸውና ፑቲን በአካል እስኪገናኙ ድረስ በሰላማዊ ንግግሮች ላይ ከፍተኛ መሻሻል የማይታሰብ መሆኑን ጠቁመዋል። በሩሲያ የልዑካን ቡድን ቅር ተሰኝተው እንደሆነ ከቢቢሲ ለቀረበላቸው ጥያቄ እኔና ፑቲን እስክንገናኝ ድረስ ምንም ነገር አይከሰትም ብለዋል። እኔ ከሌለው አይሄድም። እናም እኔና እሱ እስክንገናኝ ድረስ ተወደደም ተጠላም ምንም ነገር ይከሰታል ብዬ አላምንም። ነገር ግን ብዙ ሰዎች እየሞቱ ስለሆነ መፍትሄ ማግኘት አለብን ሲሉ አክለዋል። ትራምፕ ተገቢ ከሆነ አርብ በቱርክ በሚደረግ ንግግር ላይ እንደሚሳተፉ ቢናገሩም በኋላ ግን ወደ ዋሽንግተን እንደሚመለሱ ገልጸዋል። ከቱርክ፣ ከአሜሪካ፣ ከዩክሬንና ከሩሲያ የተወጣጡ ልኡካን እንደ አውሮፓውያን አቆጣጠር ከ2022 ወዲህ ለመጀመሪያ ጊዜ ፊት ለፊት በዩክሬን ሩሲያ ጉዳይ ሐሙስ ዕለት ኢስታንቡል ውስጥ ሊገናኙ ነበር። አንዳንድ ዘገባዎች አርብ ሊሆን እንደሚችል ጠቁመዋል። ቭላዲሚር ፑቲን የአውሮፓ መሪዎችና ዩክሬን ለ30 ቀናት ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ላቀረቡት ጥሪ ምላሽ በመስጠት ግንቦት 15 በኢስታንቡል ቀጥተኛ ውይይት እንዲደረግ ጠይቀዋል። ዘለንስኪ ፑቲንን በአካል እንዲገኙ ቢጠይቁም፣ ክሬምሊን ግን ሐሙስ ዕለት እንዳስታወቀው ፕሬዚዳንቱ የቡድኑ አካል አለመሆናቸውን ገልጿል። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።